የብሩኬ ምስጢረኛ እኔ ብቻ ይመስለኝ ነበር ስትል ሀይሚን። ብሩኬ አንተ ከዚህ በኋላ ህይወትንም ኑር። ሰላም ሰላም ተወዳጆቼ፣ እንዴት ናችሁልኝ? በያላችሁ በሰላማችሁ ብዙት ይበልልኝ። ሀይሚ ነኝ። ዛሬ እንግዲህ ሀይሚዬ ብሩኬን ቀጥራ አውርተዋል። በደንብ አድርገውን ያወሩት ጥሩ ጥሩ የተሻለ ሀሳብ ጥሩ ነገር ይዛ መታለች፣ ሀይሚዬ ማለት በቃ በተረጋጋ እሱን አስቀምጣ እሱን ብቻ ጠርታ ያሰበችውን መናገሯ፣ ዝም ብላ ያሰበችውን ከማረጓ በፊት መናገሯ፣ በጣም መልካም ናት። ለሰው ሪስፔክት እንዳላለ ሰው እንደምታሰብ እዚህ ላይ ማየት እንችላለን ማለት ነው። ዛሬ እንግዲህ እኔ እንጃ እኔ በጣም የከበደኝ በእውነት ነው ምላችሁ። ከምን ጀምሬ ከምን እንደምገልጽ አላቅም፣ ብቻ በጣም አሳዝናኛለች። ብሩኬም እንደዛው አሳዝኖኛል፣ ግን ሀይሚዬ ደግሞ በጣም ያሳዘነችኝ እፍ ከባድ ነው በእውነት። አይምዬ እኛ ልናጣሽ አንፈልግም ልናጣሽ አንፈልግም። አትጅብኝ ነው በመጀመሪያ የምንልሽ እንወድሻለን፣ እና አትጅብን ይሄድ ነው እያለች ነው። እንደሰማችሁ ቪዲዮ ላይ ይሄዳለው የሆነ ውጭ ሀገር ፕሮሰስ እንደጀመረች ሁሉ ተናግራለች። እና የውጭ ሀገር ፕሮሰስ አስተካክላ ለመሄድ ላይ ፕሮግራም ላይ እንዳለች ነው እየተናገረችን ያለችው እና አሁን እንግዲህ እነ ዳኒ እና ሶሲ ስራ መስራት አለባቸው። በእውነት ነው የምላችሁ። እንግዲህ እኔ አላቅም ብቻ እና አሁን ዳኒ ማለት ነው ስራው መሆን ያለበት መጀመሪያ ለሀይሚ ያሳያትን ቪዲዮ ቀጥታ ማውጥቶ በብሩኬ ፊት ማሳየት አለበት፣ ለብሩኬም ጭምር ሁለቱም ማየት አለባቸው። የእነዚህ ልጆች ችግር ሊፈታ የሚችለው የሀይሚና የብሩኬ ችግር ሊፈታ የሚችለው ቪዲዮ ላይ ለሀይሚ ያሳያትን ዳኒ ያሳያትን ቪዲዮ ብሩኪ የሆነው ሀይሚ ሆኖ በጋራ አይተውት እውነታው ሲጋለጥ ብቻ ነው ነገሮች ሊለወጡ የሚችሉት እና ዳኒ እዚህ ጋር ስራ አለብክ። እዋክህን እነዚህ ልጆች ከመለያየታቸው በፊት ድረስ እና አንተም የህሊና ጸጸት አይሆንብህ ያሳያትን ለሀይሚ ያሳያትን። እስካሁንም በጣም እየተረበሸችበት ያለው በቪዲዮ ነው እና እስካሁን ከሆነው ነገር በተጨማሪ በይበልጥ እየጎዳት ያለው ልጅቷን ቪዲዮ ነው። እሱም ቪዲዮ ደግሞ ያሳያት ቪዲዮ እኛ ባናቅም ግን ለብሩኬን ማሳየው እና ያለውን ነገር እንዲፈታ አርክ፣ አንተም ከሊና ጸጸት ትድናለህ ማለት ነው እና እንግዲህ ያው እንዳያችሁት ቪዲዮን ቪዲዮ በቃ ሀይሚ ብሩኬን የራስን ህይወት ያዝ የራስን ህይወት እንደፈለግ ከፈለግ ከውሴት ጋር እንደፈለግ ቪዲዮን መስራት እንደፈለግ መሆንም ትችላለህ። ብላ በቃ ላንዴና ለመጨረሻ የነሱ የፍቅር ሁኔታ እንዳከተመ ነው እየተናገረች ያለችው ማለት ነው። የሚፈጠረው አይታወቅም። እንግዲህ ነገሮቹ በሙሉ ዳኒ ዳኒ ጋ እና ሶሲ ጋ በይበልጥ ዳኒ ጋ ነገሮችን ማስተካከል ይችላል። እንደገናም ሀይሜ የጠየቀችው ጥያቄ አለ። ለዳኒ ተመችታኛለች ያልከው በምን አንገል ነው በምን እይታ ነው? ብላለች። እኔ ለአንተ ምንም አይነት ስሜት የለኝም ግን አንተ ደግሞ በምን አይነት እሳቤ ነው ተመችታኛለች ያልከው? እኔ የተረዳውበት በመልካምነት ነው። አንተ ግን በምንድን ነው? ይህንን አስረዳልኝ ብላለች። ይህንንም ከመሄዷ በፊት ዳኒ ወጥተህ አስረዳላት ልጅቷን እስቲ ሰላም ስጣት እና በምን መልኩ ነው የተመችሃት? ብሩኬም ይሄ ነገር በጣም ከንክኖታል እና ይሄ ነገር በጣም ላይፋቸውን ማለት ፍቅር እንትናቸውን አቅጣጫው እንዲቀይር አድርጎታል እና አንተ መጥተህ ያለውን ነገር ተናገር ያው እሷ የምትለው እንግዲህ ወዳ ከዳኒ ጋር ምንም ነገር የለኝም አልገናኝም ብሩኬ ግን እንደፈለገ ምርጫው የራሱ ቢሆን ይችላል ከፈለገው ሰው ጋር ቢሆን ይችላል እኔን ግን ከዚህ ሁሉ ነገር ውስጥ አውጡኝ ነው እያለች ያለችው እና ከባድ ነው በጣም በዚህ ላይ ልደቷ ደርሷል ያይኒ ማለት ነው እኔ እንጃ በቃ አላርለም በቃ እንደምንም ብለው ነገሮችን ጨራርሰው ይቺ ልጅ ቢያስደስቷት፣ ወደ ነበሩበት ቦታ ብሩኬና ሀይሚ ወደ ነበሩበት ቦታ ቢመልሷቸው ጥሩ ነው። ግን ያው አለ አይደለ፣ አንዳንዴ ሀይሚ እንግዲህ ያው በጣም ስለተጎዳች ማለት ነው የብሩኬንም ሀሳብ የተቀበለች አይመስለኝም። ለአንዴና ለመጨረሻ ላገኝሽ ፈልጋለሁ ብሏታል እንግዲህ ቀጣይ ላይ ምን እንደሚሆን ባላቅም አሁን ላይ ካየሁት ሁኔታ አንጻር ግን የምትጠብቀው አይመስለኝም። ማለት የእሱን ማለት ነይ ላገኝሽ እፈልጋለሁ ነገ ብሏታል እንግዲህ ልታገኘው ትችላለች አትችልም የሚለው ነገር እኔ አጠራጥሮኛል። በእርግጥ በሀይሚ ግን ብታገኙ ደስ ይለኛል። አንድ ቀን ለአንድ ቀን ምንም ማለት አይደለም። እስከዛሬም ብዙ ነገሮችን አሳልፋቸዋል። ስለዚህ አግኝተሹው ያለውን ነገር ብታወሩ ብትነጋገሩ፣ እሱም እስከ ዛሬ ያለውን ነገር ቢነግርሽ፣ በሰራው በተራው ደግሞ ጥሩ ነው ባይነኝ። ምክንያቱም ለቀጣዩ አንቺ ከአብረሹም ባትሆኝ ብትጂ በቃ ያለውን ነገር ሰምተሽ ፈተሽ ስትጂ ጥሩ ነው። አሁን ቀጣይ ላይ ብትጂ እንኳን ወይኔ የማለቱ ማለት እንትን የማለቱ የመጸጸቱ ነገር እንዳይመጣ ነገን ተገናኝታችሁ ብታወሩ ና ብትነጋገሩ ከብሩኬ ጋር ደስ ይለኛል። እና ሀይሚዬ ባቴጅብን ግን ደስ ይለኛል፣ በእውነት ነው የምልሽ እኔ አንድ ላይ ብትሆኑ ከብሩኬ ጋር ደስ ይለኛል። ካልሆነ ደግሞ በቃ ብናይሽ እንደዚህ እየወጣሽ ብናይሽ ደስ ይለናል። እና ያው በቃ ብቻ ቤተሰቦች የሀይሚና የብሩኬ ነገር ባላሰብነው መልኩ የመለያየት ሁኔታ ተፈጥሮባቸዋል። እንግዲህ ነገሮችን አስተካክለው ዳኒና ሶሲ ነገሮችን አስተካክለው እነዚህ ልጆችን አንድ ያደርጋሉ ብዬ ተስፋ አለኝ። በነገው በብሩኬ በቀጠራት ቀን ነገሮች ይለወጣሉ ብዬ ተስፋ አለኝ። እንግዲህ የሁለቱ ነገር ይለወጣል ብዬ ተስፋ አለኝ በተወሰነ መልኩ ማለት ያው እንደ በፊቱ ባይሆን እንኳን በተወሰነው ነገር ሊቀይሩት ይችላሉ የሚል ተስፋ አለኝ። በተረፈ ግን ሶሲ ያው እንግዲህ አይሚ ትክክለኛውን ነገር ነግራሻለች አለች፣ ምንም አይነት ከዳኒ ጋር ግንኙነት እንደሌለ። ስለዚህ አንቺም ደግሞ የራስሽ የሆነውን ሰው ጠበቃ አድርገሽ ልጅቷ ላይ ያሉትን ነገሮች፣ የተከፋችበትን ነገሮች ለማስተጋገር ከዳኒ ጋር ሆነሽ ሞክሪ። ምርጦችዬ የዳኒና የሀይሚ ነገር ያው ሃይሚ ለዳኒ ምንም ሀሳብ እንደሌላት ፍላጎት እንደሌላት ተናግራለች። ግን የብሩኬና የሀይሚ ነገር ግን አብቅቶለታል አብቅቶለታል፣ በቃ ምንም ምንም ይመስላችኋል። በነገራችን ላይ የዳኒና የሀይሚና የብሩኬ ነገር አላበቃለት። አሁን እነሱ ይሄንን ነገር ለማስኬድ ፈልገው ነው እንጂ በዚህ መልኩ የሚያበቃ አይመስለኝም። ምርጦችዬ አትከፉ ባይነኝ እኔ ምክንያቱም ቀጣይ ላይ ሁለቱ ተስማምተው ያው በፍቅር በአንዴ ፒስ ባይፈጥሩ፣ ቀስ በቀስ ግን ሊፈጥሩ የሚችልበት ነገሮች ይፈጠራሉ ብዬ አስባለው። ምክንያቱም ነገ ብሩኬ ማለት ነው ላገኝሽ ፈልጋለው ስላለ እንግዲህ በይቅርታ ነገሮች ተመልሰው እንደበፊት በፊት ወደ ነበሩበት ባይሆንም በቀስታ ነገሮች እንዲስተካከል የማድረግ ሁኔታ ይኖረዋል ብዬ ብሮኬ አስባለሁ። እና ምርጦችዬ፣ አትጨነቁ ነገሮች ይስተካከላሉ ባይነኝ። በተረፈ ሰላማችሁ ብዝት ይበልልኝ፣ መልካም ነገር ያሰማኝ። ባባይ